ስም ወወልድ ወመንፈስ ቅዱስ ሃዶ ኣምላካ በትንሳየው የህይወት መንገድን ያሳየን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለ2017 ዓመ ምህረት በዓለ ትንሳኤው በሰላም አደረሰን አደረሳችሁ። ዋራይ ከኒ ፍኖተ ህይወት የህይወትን መንገድ አሳየኸኝ፣ መዝሙር 15 ቁጥር 9 እስከ 11። ጌታችን የዚህ ህይወት ትንሣኤ በኩር ሆኖ ተነስተዋል። ከትንሣኤውም በኋላ ለዘላለም በህይወት ይኖራል። በቀጣይም ጊዜው ሲደርስ እኛ ተከታዮቹ የእርሱን አይነት ትንሳኤ ተነስተን በማያልቅ ኃይል ህይወት ከሱ ጋር ለዘላለም በህይወት እንኖራለን። እኛ ኢትዮጵያውያን ከጥንት ጀምሮ በእምነትና በስነ ምግባር እየተመራን በደልን በይቅርታ እየዘጋን እስከ ጋብቻ በሚዘልቅ ባህለ እርቅ ደምን እያደረቅን በወንድማማችነት ፍቅርና በወንድማማችነት ፍቅር ተስማምተን በሺ ለሚቆጠሩ ዘመናት እንዳልኖርን እነሆ ዛሬ ለታላቅነታችን በማይመጥን ሁናቴ መለያየትና መጣላት ብሎም እርስ በርስ መገዳደል ዕለታዊ ተግባራችን አድርገን እንገኛለን። አሁንም ለሁሉም ኢትዮጵያውያን ወገኖቻችን የምንማጸነው እባካችሁ እኛ ራሳችን በራሳችን ሸምጋይና ተሸምጋይ ሆነን ችግራችንን ለመፍታት ችግራችንን ለመፍታት በብርቱ እንስራ መፍትሄም እናምጣ። በክርስቶስ የተወደዳችሁ ብፁዓን ጳጳሳት፣ ክቡራን ካህናት፣ ገዳማውያንና ገዳማውያት፣ መላው ምዕመናንና የአገራችን ህዝቦች፣ በመላው ዓለም የምትኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በሙሉ ቸርነቱ የማያልቅበት አምላክ ሁላችሁንም በሰላም ጠብቆ እንኳን ለ2017 ዓመተ ምሕረት ለብርሃነ ትንሣኤው በሰላም አደረሳችሁ አደረሳለን። ለ የትንሣኤ በዓል የክርስቲያን ህይወት መሠረትና ምሰሶ ነው። ሐዋርያው ጳውሎስ እንዳለው ትንሣኤ ባይኖር እምነታችን ከንቱ ሆነ። በመስቀሉና በትንሣኤው እግዚአብሔር ራሱን ከዓለም ጋር አስታረቀ። ቅዱስ ጳውሎስም የማስታረቅ ሚኒስትር በሰፊው ክርስቲያን የዚህ የእርቅ መሳሪያ መሆን ገልጾልናል። በምድር ላይ ያሉ ውብ ነገሮች እውነተኛውን ውበት የሚላበሱት በትንሳኤው ብርሃን ነው። የተስፋ ጭላንጭል ደምቆ ወደፊቱን የሚገልጠው የፍቅር እሳት ከጫፍ እስከ ጫፍ ተስፋፍቶ የሚቀጣጠለው የእምነት ብርሃን ነው። ከቢባንን የሚወደው በትንሣኤው ብርሃን እዚህ በትንሣኤ በዓል መላው ምዕመናን ልናደርገው የሚገባል የተቸገሩትን ወገኖች በመርዳትና በመተሳሰብ ያዘኑትን በማጽናናት እና በማሰብ እንድታከብሩና ደስታቸውንም ፍጹም እንድታደርጉ ጸጋቸውንም እንድታበዙ አደራ ማለት እንወዳለን ስ በስመ ወልድ በስመ መንፈስ ቅዱስ አህዱ አምላክ አሜን። በሀገር ውስጥና በውጭ ሀገር ለምትገኙ የወንጌል አማኝ አብያተ ክርስቲያናት ካውንስል ምዕመናን፣ የክርስትና እምነት ተከታዮችና ኢትዮጵያውያን ወገኖች በሙሉ ልዑል እግዚአብሔር አምላክ ሁላችሁንም በሰላምና በጤና ጠብቆ እንኳን ለ2017 ዓ.ም የትንሣኤ መታሰቢያ በዓል አደረሳችሁ በማለት በራሴና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስም መልካም ምኞቴን ስገልጽ በደስታ ነው። የትንሣኤን መታሰቢያ በዓል ስናከብር እግዚአብሔር ለሰው ልጆች ያለውን ታላቅ ፍቅርና ከዚህም የተነሳ አንድያ ልጁን ስለኛ ኃጢአታችን በቅድስና እንመላለስ። ሀገራችን ኢትዮጵያ በተደጋጋሚ የእርስ በርስ ግጭቶች የተነሳ ብዙ ጉዳትን እንዳስተናገደች የሚካድ አይደለም። በዋናነት ለድህነታችንና ወደ ኋላ ለመቅረታችን ምክንያቱ ልዩነቶችን በውይይት ከመፍታት ይልቅ መሳሪያ በማንሳት መጠፋፋት ላይ ማተኮራችን እንደሆነ ግልጽ ነው። አንዳችን በሌላው ላይ ያስከተልነው ጉዳት ጥላቻን ከትውልድ ወደ ትውልድ ከማሸጋገር እና የሕዝባችንን ሰቆቃ ከማራዘም በስተቀር አንዳችን መልካም ነገር አላስገኘልን። ይህ እየታወቀ አሁንም ከመጠፋፋት አዙሪት ለመውጣት የምናሳየው ፈቃደኝነት አለመኖር ወይም ማዝጋሚ መሆን እጅግ ያሳዝናል። የችግራችን መፍትሔ ያለው በእኛው እጅ ስለሆነ ችግሩ ተባብሶ የበለጠ ጉዳት ሳያስከትል ቆም ብለን ልናስብ ያስፈልጋል። በፍጹም ቅንነት መከባበርና መደማመጥ በርቅ የሀገራችንን ሰላም በአስተማማኝ ሁኔታ ለማረጋገጥና የህዝባችንንም አንድነት በጽኑ አለት ላይ ለማቆም መወያየት ግድ ይለናል። ስለዚህ አሁንም ካውንስላችን የሰላም ጥሪውን በመደጋገም ሲያስተላልፍ